አጅብ የኛ ነገር ወላሂ በጣም ያሳዝናል። የኛ የራሳችን ወንጀል ሳያንሰነ በሞተ ሰው እንደዚህ አይነት የምንሰራ ሰዎች ግን ነገ ጧተኛ ሞት የለብንም? ነገ ጧተኛ ይች ተራሳ አድርሰንም ነው ዘላለም እንኖራል ብላችሁ እያሰባችሁ ነው? ግን እንደ በቃ በየሚዲያው የማየው ነገር በጣም የሚያስጠላ በጣም የሚቀፍ ባብሶ፣ በሞት ላይ የምትሰሩ ሰዎች በጣም ነው የምታሳዝኑት። አሰላሙ አሌይኩም ረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያሉ አልሐምዱሊላህ። እናንተም በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ተረፍ ይበልኝ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትርሱ። ቅንነት መልካምን ለራስ ነው። እንግዲህ ዛሬ ስንሸራሸር በየሚዲያው ያየሁትን ነገር የታዘብኩትን ነገር ላካፍላችሁን ነው። እኛም እኮ ማንም ማንም በዚች ምድር ላይ የሚቀር የለም። ሁላችንም ይች ሞት ይችንቁና ነገ ጠዋት ሁላችንም እንደዚች ብለን እናሄዳል፣ እንቀምሳል። ግን በቃ ለምንድን ነው ክፉ የሆናችሁት ይሄን ያህል ማለት ነው? ሰው ሞቶ በቃ ማዘናችሁ ቢቀር እንኳ ዝም አትሉም እንዴ? አትዘኑ እሺ፣ ካላዘናችሁ እንኳ አፋችሁን ለምን ዘግታችሁ ዝማትሉ? በየቤታችሁ ከፍታችሁ፣ በቃ ከራሳቸው ቦታ የተቀበሩት ሊያመልኳቸው ነው። እንዲህ ሌሏቸው ነው። የጀናዛውን ልብስ እንደዚህ ተለቀለቁት፣ እንደዚህ አሉት፣ እንደዚህ አሉት፣ አመጣው፣ ወሰደው፣ ስንት አይነት ተአምሮ። ያምልኳቸው፣ እናንተ ምን አገባችሁ? ታዲያ ምን አገባችሁ? እናንተ ምን አገባችሁ? ለምን ይሄ በሞት በሞት እንደዚህ አይነት የምትሰሩ ሰዎች እንኳን ሞተ ትላላችሁ የማትሉት የለም። እናንተ ነገ ጠዋት ትችቁና ተደርሳችኋለች ለማንም ደግነቱ፣ ይሄ ሞት ለማንም አይቀርም። ሁላችንንም፣ ሀብታሙንም ድሃውንም ሁሉንም እኩል የሚያደርገው ሞት ነው ለሁላችንም እና ይችን ነገር ሁላችንን ምን ቀምሳታል። ተራችን በየተራ መሄዳችን አይቀርም። ግን ክፉ ንግግር ምን አይነት ስብእና ምን አይነት አስተዳደግ ቢኖራችሁ ነው እንደዚህ አይነት መርዝ የሆነ ንግግር የምትናገሩት? ከቤታቸው የሚቀበሩት እንዲያመልኳቸው ነው? እንዴት ሰውን ሰው ያመልካል? ስታስቡት ማለት ነው። በያመልኳቸው ውስጥ ደግሞ ራሳቸው ወንጀላቸው ለራሳቸው ይሁን እንጂ እናንተ ምን አሻቸው? የራሳቸው ወንጀል የራሳችን ወንጀል ስንት ወንጀል እያለብን እንደገና ሌላ ወንጀል ለምን እንጨምራለን? ተወው፣ ወላሂ ተው፣ ልብ ግዙ ማለት ነው። የሞተ ሰው አትናገሩ እንኳን ሞተ ትላላችሁ ኑሮ ማይጠቅም ይሄ ሽርክ ነው። የሚያስተላልፉ ስንት ነገር ያስተማሩ አባታችን ስንት ነገር ስንት ነገር ያስተማሩ ስንት ደረሳ ያስገተሙ የእሳቸውን የሩቡን ሩብ እናንተ አላደረጋችሁም ማለት ነው። በዚህ አንደበታችሁ ግን እናንተ መናገራችሁ በጣም ታሳዝናላችሁ፣ በጣም ታሳፍራላችሁ። አንዳንዴ እንዴ እኔም እንደው ኢትዮጵያዊ ነኝ እንዴ ነው ምለው እኔ በቃ በየ ሚዲያ ውስጥ ዞር በቃ የሚናገሩትን የሚሳደቡትን አብዞ በሞተ ሰው ላይ የምትሳደቡ በሞተ ሰው ላይ የምታፈዙ እኔ በጣም ነው የምታሳዝኑት። አላህ ልቢስጣችሁ ሌላ ምንም አይባልም። አላህ ቀልባችሁን ያርጥብላችሁ። ቀልባችን ስለደረቀ ነው ይሄ ሁሉና፣ አላህ ቀልባችሁን ያድርቅላችሁ። ከቻላችሁ ዱአ አድርጉ፣ ከቻላችሁ እስቲክፋር አድርጉላቸው፣ ዱአ አድርጉላቸው፣ አላህ ጀነተል ፈርዶስን እንዲወፍቃቸው። ካልቻላችሁ ደግሞ አፋችሁን ዘግታችሁ ዝም በሉ። በየቤታችሁ ከፍታችሁ ቀብሩ ለምን ከቤት ተቀበሩ? በቃ ንዛዜ ነው ተናዘው ሄዱ ተናዘው ሄዱን። እዛዚያችሁን ደግሞ እናደርጋለን አሉ። ስለዚህ እናንተ ምን ይመለከታችኋል? በሰው ህይወት ገብታችሁ የምታወቁ እናንተ ምን ቤት ናችሁ? ምን አገባችሁ? የፈለጉትን የማድረግ መብት አላችሁ እናንተ ምንድን ናችሁ? ማን ናችሁ? በየቤታችሁ ገብታችሁ የምትሳደቡ ባለጌዎች ማለት ነው። በሞተ ሰው ላይ እንደዚህ እንኳን ሞተ እንኳን እንዲሆነ የጀናዛውን ልብስ ተቀቡት፣ የጀናዛውን ልብስ አሸተቱት፣ እንደዚህ አሉት፣ ጨበጡት። ስታስጠሉ በጣም ነው የምታስጠሉ፣ ከምር። በሞት በሞት እንደዚህ አይነት ነገር አይደረግም። እና ቀልባችሁን አላህ ያረጋጋላችሁ፣ ቀልባችሁን አላህ ይመልስላችሁ። ለወደ ዘመዶቻቸው፣ ለቤተሰቦቻቸው፣ ለሚወዷቸው መጽናናትን ሶብርን አላህ ይስጣችሁ። አባታችንን ደግሞ የሁሉ አባት አላያችሁም እንዴ ሙስሊም ክርስቲያን ሳይል እኮ ነው ያነባላችሁ። ይሄ ምንድን ነው ደግነታችሁ። ሆኑ ክፉ አትሆኑ። ሰው እንኳ ሲሞት እስኪ ይሄ ሰውን ብዛት ይዩት ምን አይነት በቃ እኔ እንጃ አበዛዙ ህዝቡ ማለት ነው መሻላ እና ይሄ ምንድነው ደግ ስለሆኑ መልካም ስለሆኑ ከምንም በላይ ደግሞ ሰውነትን ራስ በቃ ሰው ይቀርማል ብሎ ሰዎችን ስለሚያስቀድሙ ነው። ሁሉ ህዝብ ያለቀሰላቸው ሙስሊም፣ ክርስቲያኑ፣ ጳጳሱ፣ ቄሱ አላያችሁም እንዴ እንዴት እንዳነቡ? ይሄ መልካምነታቸው ነው። መልካም ስንሆን በቃ ለሁሉ ነገር ሞተንም ኑረንም መልካምነታችን ይወሳል። ግን ክፉ ሰዎች ግን መቼም ብኮኑ ከሌ ክፉ ሞታችሁ ተሞታችሁ ራሱ ከሌ እኮ ክፉ ነበረ እንኳን ሞተ ደግ ሆነ ነው የምትባሉትና አልሐምዱሊላ እሳቸውስ በእርሜያቸው ተጠቅመውበት ብዙ ነገር ሰርተውበት ብዙ ነገር ደረሶችን ስንት ደረሶችን ኢልማሳውቀው ነው ያለፉት። ይብ ላይ ለእኛ ምንም አንድ ሀቢሉን ለማንለው በዚህ ላይ ደግሞ እኛ ደግሞ ፈተዋ ሰጭ ሆነን ሚዲያ ላይ ወተን እንደዚህ እንደዚህ ስንል በጣም ነው የሚያሳዝነው ማለት ነው። እናንተ ለራሳችሁ እውቀት ሳይኖራችሁ ፈትዋ ሰጭ የምትሆኑ በጣም ተገርማላችሁ፣ ተሳዝናላችሁ። ለሁላችሁም አላህ ቀልብ ይስጣችሁ። አባታችንንም አላህ የጀነት አልፈርዶ ሲወፍቅልን ከቻላችሁ አድርጎ ካልቻላችሁ አፋችሁን ዘግታችሁ ዝም በሉ ነው የምለው። በተረፈ ውድ ሀገር ልጆች የዛሬ ቪዲዮ ህን ይመስል ነበረ። በጣም ስለገረመኝ ነው ለይህን ለመናገር የፈለግኩትና እናንተ በሀሳብ አስተያየታችሁን ኮመንት ስር አስቀምጡ እናንተስ እንደዚህ በሚሳደቡ ሰዎች በሞተ ሰው የሚሳደቡ ሰዎችን ምን አይነት አስተሳሰብ ትሰጣላችሁ ኮመንት ስር ኮመንታችሁን አስቀምጡ ኮመንታችሁን አነባለሁ በተረፈ ሰላማችሁ ብዝት ትርፍ ይበልኝ በሌዳ ቪዲዮ ውስጥ የምንገናኝ አሰላሙ አሌይኩም ወረመቱላ ወበረካቱ